ጤና ይስጥልኝ ተመልካቾቻችን። ለክርስትና እምነት ተከታዮች እንኳን ለደመራና መስቀል በዓል በሰላም አደረሳችሁ። በደመራ በዓል ዜና እንጀምራለን። የመስቀል ደመራ በዓል በአዲስ አበባና በተለያዩ የሀገሪቱ ክፍሎች በድምቀት ተከብሯል ለበዓሉ መልእክት ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ብዙዎች ግጭት መለያየት መጨካከን መገዳደል ዝርፊያና እገታን በዘመቻ መልክ ዳር እስከ ዳር እየተገበሩ ነው ሲሉ ገልጸዋል የቦታው ስም ቀራንዮ ነው በሚል ርዕስ በዓሉን አስመልክቶ በታተመ መጽሔት ላይ በሰፈረ መልእክታቸው ብፁዕ አቡነ ማትያስ በደልን እርግፍ አድርጋችሁ ተውናም፣ ታረቁ ይቅርም ተባባሉ፣ በመካከላችሁ ፍጹም ሰላም ይስፈን፣ እርስ በርስ ተዋደዱ ብለዋል። የመጽሐፍ ቅዱስ ቃል ጠቅሰው ሁላችሁም በያላችሁበት ቆም በሉና አስቡ፣ ስለ ራሳችሁና ስለ መጪው ትውልድ ዘላቂ ጥቅም አርቃችሁ ተመልከቱ፣ ችግሮቻችሁን በሰላም በንግግርና በመደማመጥ ሰከን ብሎ በማሰብ ፍቱ ሲሉ መክረዋል። በዓሉ በተለይ በአዲስ አበባ መስቀል አደባባይ በሺዎች የሚቆጠሩ ምዕምናን በተገኙበት በድምቀት መከበሩ ታውቋል። ሞት ለአሜሪካ በማለት ሲጮህ የነበረው አሜሪካውያንና አውሮፓውያንን የገደለው ማን ነው? ሐማስ፣ ሄዝቦላህ፣ ሁቲና ኢራን። ለዚህ ነው የእኛ ጠላቶች የእናንተም ናቸው የምንለው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ከሰዓት በኋላም 10 ሰዓት ገደማ በመንግስታቱ ድርጅት ጠቅላላ ጉባኤ ካሰሙት ንግግር የተወሰደ። መላውን ዘመናዊ ዓለም ወደ ኋላ ለመውሰድ ወደ ብጥብጥ፣ ወደ አክራሪነትና የሽብር ጨለማ ዘመን ሊመልሱ ከሚተጉ ጠላቶቻችን ጋር የእናንተንም ጦርነት ጭምር እየተዋጋን ነው ብለዋል። ኔታንያሁ በንግግራቸው ከየትኛው መሪ በተሻለ ሁኔታውን የተረዱት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው ብለዋል። ኢራን አሸባሪ ቡድኖችን በማስታጠቅ አሜሪካውያንን በመግደልና እርሳቸውን ጭምር ለመግደል ለፈጸመችው ሴራ ዋጋ መክፈል እንዳለባት ወስነው እርምጃ በመውሰዳቸው አመስግነዋል ትራምፕን። እስራኤል ጠላቴ ያለቻቸውን ታጣቂ ቡድኖች ማዳከሟንና ወሳኝ መሪዎቻቸውን መግደሏን የገለጹት ጠቅላይ ሚኒስትሩ አሁንም በጋዛ ሐማስን ለማስወገድ ወሳኝ ዘመቻ ላይ መሆኗን አመልክተዋል። ደህንነታችን አስተማማኝ መሆኑን እስከምናረጋግጥ ለአፍታም እንቅልፍ የለንም ብለዋል። ሐማስ በጋዛም ትምህርት ቤቶች፣ መኖሪያ ህንፃዎች፣ በጤና ጣቢያዎች ስሩን ዘርግቶ ሰላማዊ ሰዎችን ጋሻ በማድረግ እንዲሁም ደግሞ ለቀው እንዳይወጡ በማስጠንቀቅ በንጹሐን ሕይወት እየተጫወተ መሆኑ ሊታወቅ ይገባል ሲሉ ገልጸዋል። በእልህ ስሜት በታጀበው ንግግር ኔታንያሁ በርካታ መሪዎች በአደባባይ እያወገዙን በድብቅ ግን አመስግነውናል፣ የእነርሱንም ስጋት በማስወገዳችን ብለዋል። እናም ዓለም የተደቀነበትን ስጋት ለማስወገድ ከእስራኤል ጎን እንዲቆም ጠይቀዋል። ፈረንሳይና ብሪታንያን ጨምሮ ለፍልስጤም ሀገርነት እውቅና የሰጡ የምዕራብ ሀገራትንም አጥብቀው አውግዘዋል። አሳፋሪ ድርጊት ነው ብለዋል። የሀገሮቹን ውሳኔ በአልቃይዳ የሽብር ተግባር ከዘጠና ሀገራት በላይ ዜጎች በተገደሉበት ኒውዮርክ ላይ ሆነው ለሐማስ አሸባሪ ቡድን ሽልማት የሰጡበት ተግባር ነው ሲሉ ተችተዋል። ከ24 ዓመታት በፊት የዓለም የንግድ ማዕከል የሆኑትን የኒውዮርክ መንታ ሕንፃዎች አውሮፕላን ጠልፈው በማላተም ከሦስት ሺህ በላይ ሰላማዊ ሰዎች ያለቁበትን ጥቃት ሐማስ ከአንድ ሺህ በላይ የእስራኤል ዜጎች የገደለበትን የጥቅምት ሰባቱን ዘመቻ አነጻጽረው አቅርበዋል። በእስራኤል ጋዛ ድንበር በድምፅ ማጉያዎች ሳይቀር በቀጥታ እንዲስተጋባ በተደረገው ንግግራቸው ኔታንያሁ በጋዛም ሰላማዊ ሰዎች ሆን ተብለው ኢላማ ተደርገዋል መባሉን ውድቅ አድርገዋል። ቀደም ሲል ያሉትን በመድገም በትምህርት ቤቶች በሆስፒታሎችና በመስጊዶች እንዲሁም የመኖሪያ ህንፃዎች ምሽግ ሰርቶ ንጹሐንን ጋሻ ያደረገ ሐማስ እንጂ እስራኤል አይደለችም ብለዋል። እስራኤል ሁሌም ቢሆን ከዘመቻ በፊት ሰላማዊ ሰዎች ከውጊያ ቀጠና እንዲለቁ አስቀድማ ማስጠንቀቂያ እንደምትሰጥ ገልጸዋል። ሚሊዮኖች በራሪ ወረቀቶችና የጽሑፍ መልእክቶች መላካቸውን የሚያሳይ መረጃ እንዳላቸው አሁን የደረሰን ዜና ዓለም በደቡባዊ እስራኤል ኢላት ከተማም የድሮን ጥቃት ማስጠንቀቂያ ድምፅ እየተሰማ መሆኑን ዘገቦች አመልክተዋል። የእስራኤል መከላከያ ኃይል ድሮኖቹ ከየመኑ ሁቲ ቡድን የተተኮሱ ሳይሆኑ እንዳልቀረ ገልጿል። በሳምንቱ መጨረሻም በዚሁ ኢላት ከተማም ሁቲ በፈጸመው የድሮን ጥቃት ሀያ ሰዎች መቁሰላቸው መነገሩ ይታወሳል። እስራኤል በምላሹ ትላንት ምሽት በየመን ሰነአ ባደረሰችው ድብደባ በጥቂቱ ሰ ዎች መገደላቸው ተዘግቧል። የኔታንያሁን ንግግር ላለመስማት ከደርዘን በላይ የጉባኤው ተሳታፊዎች አዳራሽ ጥለው የወጡ ሲሆን ይህም በጋዛ ጦርነት ሳቢያም የእስራኤልን መገለል የሚያሳይ ነው ብሏል። ሐማስ ማምሻውን ባወጣው መግለጫ በዩክሬንና ሱዳን የደረሱ መጠነ ሰፊ ቀውሶችን በመንግስታቱ ድርጅት የዘንድሮ ጉባኤ አጽዕኖት ሰጥተው ያነሱ መሪ ካሉ የአየርላንድ ጠቅላይ ሚኒስትር ማይክል ማርቲን ናቸው ቢባል ማጋነን አይደለም። ዓለም ችላ ያለው የሱዳን ዘግናኝ ሰብአዊ ቀውስ በቅርብ ጊዜያት ዓለም አይቶ የማያቀው እንደሆነ ገልጸዋል። ሱዳን ውስጥ የቀጠለውን አሰቃቂ የሰው ልጅ ስቃይ ለማቆም አፋጣኝ እርምጃ ካልወሰድን ትውልድ ይቅር የማይለው ወንጀል እንደፈጸምን ይቆጠራል ሲሉ አስጠንቅቀዋል። ዓለም አቀፉ ማህበረሰብ የሱዳንን ጉዳይ ችላ በማለቱ ሊወቀስ እንደሚገባ ጠቅላይ ሚኒስትሩ እስራኤልን በጅምላ ጭፍጨፋም ሩሲያን ሆን ብላ ሰላማዊ ሰዎችን ኢላማ ያደረገ ጥቃት ዩክሬን ውስጥ እየፈጸመች ነው ሲሉ ከሰዋል። ፑቲን ፍጹም ለሰላም ዝግጁ አለመሆናቸውን በአደባባይ እያሳዩ መሆናቸውን የገለጹት ጠቅላይ ሚኒስትሩ ከዩክሬን ፕሬዝዳንት ጋር ለመገናኘት ፈቃደኛ አለመሆናቸውን ለአብነት ጠቅሰዋል። እስራኤል በጋዛም የፈጸመች ነው ያሉት ጅምላ ጭፍጨፋን ለማስቆም ዓለም አፋጣኝ እርምጃ እንዲወስድ ጠይቀዋል። ኢራን የኒውክሌር ማብለያ ጣቢያዎች ለመገንባት የሚያስችል የ25 ቢሊዮን ዶላር ስምምነት ከሩሲያ ጋር መፈጸሟ ተነገረም። ሁለቱ ሀገሮች አራት የኒውክሌር ማብለያ ጣቢያዎች በደቡብ ኢራን ለመገንባት ከስምምነት ስለመድረሳቸው የቴሄራን መገናኛ ብዙሃን ዛሬ ዘግበዋል። የአሁኑ የኢራንና ሩሲያ የኒውክሌር ግንባታ ስምምነት የተሰማው በቴሄራን ላይ ማዕቀብ ተመልሶ እንዲጣል የምዕራብ ሀገሮች ግፊት እያደረጉ ባለበት ወቅት ነው። ኢራን የምትገነባቸው ማብለያ ጣቢያዎች በ500 ሄክታር መሬት ላይ የሚያርፉ ሲሆን 25 ቢሊዮን ዶላር እንደሚፈጅ ተነግሯል። አምስት ጊጋዋት የኤሌክትሪክ ኃይል እንደሚያመነጩ ሩሲያም ከኢራን ጋር ያላትን ግንኙነት አጠናክራ ስትቀጥል ባለፈው ሰኔ እስራኤልና አሜሪካም በኢራን የኒውክሌር ጣቢያዎች ላይ የፈጸሙትን ጥቃት ማውገዟ ይታወሳል። በመጨረሻም ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ መሆኗን ያመለከተ ጥናት ወጣ። ኢንተርኔት ሻትዳውን ኢን አፍሪካ የተሰኘው ይሄው ጥናት ኢትዮጵያም እንደ ፈረንጆቹ አቆጣጠር ከ2016 እስከ 2024 ባለው ጊዜ ኢንተርኔት በመዝጋት ከአፍሪካም ቀዳሚ አድርጓታል። በዚሁ ጊዜ በአፍሪካ ደረጃ 190 ያህል የኢንተርኔት መዘጋት ሲመዘገብ ኢትዮጵያም 30 ጊዜ ኢንተርኔት አቋርጣለች ብሏል። ጥናቱም 21 ጊዜ ኢንተርኔት በመዝጋት ሱዳን ሁለተኛም፣ አልጄሪያ በሶስተኛ ደረጃ መቀመጧን ዋዜማ ሬዲዮ ዘግቧል።